አብይ አህመድ የማእቃ ነው ብለን እንትን። ማን ነው ስልጣን ያሳዘው? ማን ነው እያዘዘው ያለው? ማን ነው ኢሳያስን የሚጠላው? እናቃለን። የምዕራቡ አገር ነው። ጦርነት አለ ካልክ የምዕራብ አገር አለ። የምዕራቡ አገር ደግሞ ራሱ ከሚሞት እንደ አብይ አህመድ አይነት ከእምብርቱ ውጪ ማየት የማይችል እምብርቱን ብቻ እያየ የሚኖር ማለት ነው፣ ሰው እየፈጀ ቤተ መንግስት ለራሱ የሚሰራ ቤት እያጨለመ መንገድ የሚያበራ ሰው እያስጠማ አትክልት የሚያጠጣ እንዲህ አይነት ጥሩ እቃ ያገኙ ገብቷል። ኢሳያስ እንኳን በአንድ ቦታ እንዲህ ረክቶ ቢቀመጥ እሱን እያያዙ ያጋጩታል። ስለዚህ ራሱን ለመከላከል ይሄ መልሶ ይገጨዋል። ስለዚህ ይጋጫሉ ማለት ነው። ሁለት እቃዎች ናቸው የሚጋጩት። የሚያሳዝነው ግን ነው ማለት የሚያሳዝነው የእነዚህ የሁለት እቃዎች ወታደር ሆኖ ሰው ለመግደል የሚሄደው የኢትዮጵያ ህዝብ ነው። አሳፋሪ የሆነ ህዝብ ነው። ህዝብ አይ አይሰደብም ይባላል የሚሰደብ ህዝብ ነው ወያኔን ተከትሎ አንድ ሚሊየን ልጅ ያስገድላል መጥቶ አፋርና አማራን ወሮ አሁን ደግሞ አብይን ተከትሎ ሄዶ ደግሞ የኤርትራን ህዝብ ሊገል ነው ከዚህ ጀርባ ግን ከዚህ ጀርባ ግን ያለውን እኔ የዛሬ አስራ ምናምን ዓመት ተናግሬያለሁ ጽፌያለሁ ከሸዋ ጀምሮ እስከ ኤርትራ ሃይላንድ ያለውን ኦርቶዶክስ ለማጽዳት ጦርነቱ ያስፈልጋል ተብሎ የተደመደመው ቆይቷል ሰራዊት ውስጥ ያለ ኦርቶዶክስ የዚህ የምዕራባውያንና የፅንፈኛ እስላሞች አጀንዳ ሆኖ ኤርትራዊ ላይ ከተኮሰ በሰማይ ይጠየቃል። ለምን ነው የሚተኩስባቸው? ለምን ነው የሚገላቸው? የባህር በር እፈልጋለሁ። በርን የዘጋ በዘር ፖለቲካ ነው። አሁንም ፖለቲካን ቀይረ የኢኮኖሚ ተዋህዶ አድርገ አብረ መስራት ነው ከጎረቤቶች ጋር የበሽተኛ መሪዎችን ተከትሎ ሰው ለምን እንደሚያብድ ራሱ አይገባኝም። ይህም በሽተኛ ሰውዬ ከአርሲ ሰው እያጸዳ ለማን ነው ወደብ የሚፈልገው? ወደቡን ምናልባት ለታላቁ ኦሮሚያ ነው። የኦሮሚያ አሰብ እንፈልጋለን ሲሉ ነበር አሉ። ሌላ ዘር አጥፍተው እንደሱ አይሆንም። አፋርን አጥፍተው አፋርን ጨፍልቀው ነው ቀይ ባህር የሚሄዱት የኦነግ ብልጽግና ሰዎች። እነዚህን የላካቸው ምዕራባዊው ዓለም ነው። አማራን የሚያስፈጀው ኦርቶዶክስና አማራን ላጥፋ ብሎ የተነሳው የምዕራቡ ቅድም ደጃዝማች እንዳሉት ነው። የዛ አጀንዳ ኤክስቴንሽን ነው ይሄ። ወዳጅ ኢሳያስን አልወደዱትም። ለእነሱ አልገዛ አለ። ኤንጂኦዋቸውን በሙሉ አባረረ። ሰላዮቻቸውን ዘጋ። ምንም ቢቸገር ምንም የኤርትራ ወጣትና ሕዝብ ተቸግሮ ቢሰደድ እንኳ ቢያንስ አገራቸውን አልሸጡም ሰብላቸውን ጄኔቲካሊ ሞዲፋይ አላደረጉ፣ መሬታቸውም በሰው ማዳበሪያ ላይ ጥገኛ አላደረጉ አላደረጉ። የመነሳት እድላቸው ከፍተኛ ነው። ለኢኮኖሚም ቢሆን የኛ ኢኮኖሚ እኮ ፓራሲታሙል ከውጭ የሚያመጣ እናት መውለድ አትችልም፣ ምጥ ቢይዛት ሰው ካልፈቀደልህ፣ ሀንድረድ ፐርሰንት ጥገኛ ህዝብ ነው። እነሱ በእኛ ላይ የሚያደርጉትን እሱ በአማራ ላይ ያደረገ እኮ ማዳበሪያና ምርት ዘርቀርክሎ ከአለቆቹ የተማረውን የምግብ ጀኖሳይድ አሁን ደግሞ ኤርትራን ሊወጋ እኔ ለዚህ ሰውዬ ታዞ ለዚህ ሰውዬ ታዞ ሰው ላይ የሚተኮስ በሙሉ አውሬ ነው። አራዊት ነው። ሰው አይደለም። ህሊና የለውም። አይምሮ የለውም። የባህር በር በጠበንጃ አይደለም እናመጣው። የዘር ህገ መንግስትና የመገነጣጠል እስከ መለያየት ብሎ የጻፈውን ሳይሰርዝ ሀገር ሊደምርልን አይችልም። ለአንድ ዘር ነው ወደብ የሚፈልገው የማይሳካ ነው። ሄደው ህገ መንግስቱን ሳይቀድ ወደብ ሊያመጣልን አይችልም። ለዘር ነው ወደብ የሚያመጣው። ግድብ የሚሰራው ለአንድ ዘር ነው፣ ለዛውም በፖለቲካ ለተፈጠረ ዘር፣ እግዚአብሔር ለፈጠረው አይደለም፣ ለጎሳ። ለዚህ ሰውዬ ብሎ የሚሞት ሰው ካለ ሰራዊቱ ውስጥ ያሉትን ኦርቶዶክሶች የሚያጸዳበት ጦርነት ነው። ወደፊት ታላቋ ኦሮሚያ ስትመሰረት ኢትዮጵያ ብሎ የሚቆጡ ሰራዊት አባላት እንዳይኖሩ ከሰራዊት ውስጥ ኦርቶዶክስን የሚያርምበት ጦርነት ነው ይሄ። ሸኔን እንደዛ ነው የተጠቀመበት። ከኦሮሚያ ልዩ ኃይል ውስጥ ኦርቶዶክሳውያን ኦሮሞዎችን ለማጥፋት ነው ሸኔን የተጠቀመበት። እየጫነ ይልካል፣ ደውሎ ግደሏቸው ይላል፣ አጸዳ። አሁን አማራ የሚያዘምታቸውም ኦርቶዶክሶቹን ከፊት አድርጎ ነው፣ ኦርቶዶክስ ለኦርቶዶክስ እንዲተላለቅ። አሁንም ኤርትራ የሚሄደው የኤርትራን ኦርቶዶክስና ኢትዮጵያ ሰራዊት ውስጥ ያሉት ኦርቶዶክሶችን ትግራይ ኦርቶዶክሶችን ለመፍጀት ነው ኢትዮጵያዊ አፋርን ለማድቀቅ ነው እና እነዚህ ሁለት እቃዎች ያለ ፈቃዳቸው እኔ ነኝ የማጋጫቸው። ልክ እንደዛ ያለ ፈቃዳችን የሚያጋጩን ሌሎች ናቸው። ለምን ኢትዮጵያ ውስጥ እቃ አገኙ። ሄዶ የሚጋጭ እቃ አገኙ። እቃ ተከትሎ የሚሞት ክርስቲያን ካለ እሱ የተረገመ ነው። በእግዚአብሔር አምሳል ተፈጥሮ እቃ ተከትሎ የሚዘምት ካለ እሱ የተረገመ ነው። እውነቱን እንዲህ የሚናገር ጳጳስ ቢኖረን ኦርቶዶክሳውያን አይፋጁም አይጠፋፉም፣ ነበር። አስመሳይ ብቻ ስለሰበሰበ መከራ አይል። በሰው እጅ ተይዘ መሞት የለብህም። ለህሊና፣ ለእውነት፣ ለመንግስት እግዚአብሔር ነው የምትሞተው። ህገ መንግስቱ ሳይቀዱ ወደብ ማምጣት ቀልድ ነው። የዘር ህገ መንግስት የራስን እድል በራስ መወሰን እስከ መገንጠል አልክ። አይ ወደ ብላ መጣልህ ነው በቃ የራሳቸውን እድል በራሳቸው ወሰኗ። ኤርትራኖች ምን አድርጉ ነው የምትላቸው? እንዴት ያለ ነገር! ህገ መንግስቱን አስቀምጥ፣ ለምን ትዋጋለህ? እስቲ ህገ መንግስቱን ይቅደድና ኢትዮጵያኖች አንድ ይሁኑና ከዘረኝነት እንውጣና እኛ ሰላም እንሁንና ኤርትራ ከኛ ጋር ለመነገድም ለመስራትም አብሮ ለማደግም። ባህሩ እኮ ባዶ ነው፣ ማንም አይጠቀምበትም። የአረብ ጦር ሰፈር ነው እየሆነ ያለው የኤርትራም ደህንነት ከኛ ጋር ነው የሚስማማው። ይሄን ሳያርም ዝም ብሎ በድንቁርናው ደንቆሮ ጀነራሎችን ሰብስቦ ጦርነት ባወጀ ቁጥር ሰው ተነሱ፣ አብሮ የሚሞትለት ከሆነ የኢትዮጵያ ወታደር ሆኖ ወገኑን የሚገል ሰው ሁሉ በእግዚአብሔር ፊት የተረገመ ነው። ምኒልክን ይሰድቡታል። ምኒልክ እኮ ሁለት ዓመት ዘፈን እንዳይዘፈን ከልክለዋል። ጣሊያን ስለሞተ ሰው ነው ሰው ገለናል፣ የምን ዘፈን ነው ብለው ጠላታችን አይደሉም። የወጉን ሰዎች የላኳቸው ናቸው። ጠላታችን ነበር ያሉት የላኳቸው እነዚህ ልጆች ናቸው። ይህን ሊና በዚህ ዘመን የሌላቸው የዘር በሽተኞች መጥተው እንደ ዛሬ ኮንትራስቱ ጥሩ ነው። ከደጃዝማች ጋራ አየህ ሆድ፣ አሁን ይመጣል። አየህ ሆድ ሆድ፣ ይሄ ነው የራስን እድል በራስ መወሰን እስከ መገንጠል የሚል ህገ መንግስት ተሸክመ ህገ መንግስታዊ ስርዓቱን ለማስከበር ነው ብለህ ትግራይና አማራን አድቅቀህ ህገ መንግስቱን ተሸክመ ኤርትራ ልትወጋ ቨሪ ስቱፒድ። ምን አይነት ጄኔራሎች ናቸው? ነገሩ ምን ሰው የሚያርዱ ጄኔራሎች፣ ሴት የሚያስደፍሩ፣ ድንበሩን ለሱዳን ለምናምን ሰጥተው ሀገር ውስጥ የሚዋጉ ድውያን የሆኑ የውሸት ሰራዊት መሪዎች እነዚህ አሁን ኤርትራ ሄደው ሊወጉ በእውነት ክርስቲያን ከዚህ ሰውዬ ጋር ከተሰለፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት ልጆች ላይ ግድያ እንደፈጸመ ነው የሚቀጠለው። ለገዳይ ብሎ ሄዶ ከሞተ ለገዳይ ብሎ ሄደ ከሞተ አሁን እያረዱን ካሉ ክርስቲያኖችን ከሚያጠፉ ጠላቶቻችን እኩል ነው። ይሄ ሰራዊት ኢትዮጵያዊ አይደለም፣ አይደለም። እኔ እንደሱ ነው የማስበው። ጦርነቱ ደግሞ ይጀመራል አይጀመርም ለማለት አንድ ተረት አለ። አንድ ጎሮምሳ አንድ ጎሮምሳ አንዲት ወፍ በእጁ ጨበጠ ይላል ያዛትና እንዲጨበጠና አንድን ዋይት ሰው ለማዋረድ ነው፣ እሱ አዋቂ መሆኑ ነው። አባታችን እቺ ወፍ ነፍስ አላት ወይስ ሙት ነች ብሎ ጠየቃቸው። ሰውየው ነፍስ አላት ካሉ ጨምድዶ ሊገላት እና ዋሽተዋል ይኸው ሙት ነች ሊል፣ ሙት ነች ካሉት ሊለቃትና ስትበር ዋሽተዋል ሊል፣ ሁለቱም ጊዜ ግዜ እሳቸውን ዲስፕሩቭ ለማድረግ ነው እሱ ነፍሷ በእጅህ ነው ብለው መለሱለት እሳቸው። አዋቂ ስለሆነው ነፍሷ በእጅ ነው። የኢትዮጵያና የኤርትራ ጦርነት በማን እጅ ነው ያለው? አብይም በሚያዙ ሰዎች እጅ ነው ያለው። ማነው የሚያዙት ታውቃለህ? እርዳታ እየሰጡ ከወርልድ ባንክ ብድር እየሰጡት ድሮን እንዲገዛ አረብ እያስተባበሩለት፣ ኢትዮጵያን እያመሱ ያሉ ምዕራባውያን ናቸው። ስለዚህ ይጀመራል ወይ የሚለውን እኔ አይደለም መልሰው ምራበ ምዕራባዊያንም መጠየቅ ነው። ቁጭ በሊሱ ቁጭ ይላል፣ ሂድ ሲሉት ሂድ ይላል፣ ውጋ ሲሉት ይወጋል። ትግራይን እኮ ወያኔን ሊያጠፋ ትንሽ ሲቀረው እረፍ፣ መቀሌ እንዳትገባ ሲሉት እሺ፣ ተመለስ፣ እሺ፣ ፕሪቶሪያ ሂድ፣ እሺ፣ ፈርም፣ እሺ። አሁን ደግሞ ኤርትራን ውጋ፣ እሺ። እቃ ነው። የዚህ እቃ ሕይወት እጀ ውስጥ ነው ያለው የዚህ ሰውዬ ሕይወት ያለው በላኩትና ሥልጣን በያዙት የኖቤል ሽልማት የሚባል ከረሜላ በሰጡት ሰዎች እጅ ነው ያለው። እና ይጀመር አይጀመር አናቅም፣ ግን አሁን ከምናየው ምናልባት ባይደን ስለሄደ ይሄኛው ሰውዬ ጸባዩን ካልቀየረ በስተቀር አብይ ማንም ላይ ይተኩሳል። ኦርቶዶክስና አማራን አጥፋ ተብሎ ተሰጥቶት ነው። እነማይክ አመራ አማራ ዘውት ነው። ልዩ ኃይሉን ትጥቃ አስፈታ ሲሉት አይ ረስ ህዝቡ ሬዚስ ሲያደርግ እንረዳሃለን በላቸው ተባሉ። አሁንም ድንዝ አንዳንድ የፋኖ መሪ ከነዚሁ በላቸው ከተባለ ጋር እየተደዋወለ አራት ኪሎ አስገባችኋለሁ፣ አሁን እንዲህ አድርጉ ስለ ይደራደራል። ስማ በሰው እጅ ነው ያለ ነው። ምንም ነገር ለመናገር መጀመሪያ ከሰው እጅ መውጣትና ብቻህን መቆም አለብህና ብቻውን ስላልቆሙ ሰዎች መናገር በጣም ከባድ ነው። መገመት ግን ይቻላል መገመት ይቻላል። ሊዋጉ ይችላሉ። የሚያልቁት ግን ከኤርትራም ኦርቶዶክሶች ናቸው። ሌሎቹ ወታደር አይሆኑም። ታውቃለህ አይደል? ተደብቀው ምናምን ቁጥራቸውን እያበዙ ቆይተው ኧረ እኛ ተጨቁነናል ብለው ሀገርን ሊገለብጡ ነው የሚሰሩት። እንደ ኦፖርቹኒቲ ነው የሚጠቀሙበት ብዙዎቹ። እነ ዑመር ሰመተርን አይመለከትም። ይሄ የምናውቃቸው ስላሉ ነው እንዲህ የሚያደርጉ። እነ ዋቆ ጉቱን ይመለከታል፣ ሀገራቸውን ከዚያ ባሬጋ ሆነው የሚወጉትን ሁል ጊዜ አድቫንቴጅ ለመምታት የሚደበቁ አሉና ክርስቲያን ሄዶ ሌላ አገር ላይ አይተኩስ። ሲምፕሊ አይተኩስ። ህገመንግስቱ መጀመሪያ ይቀደድ። የኛ ጦርነት ከዘር ህገመንግስት መንግስ ጋር ነው መሆን ያለበት። ክርስቲያኖች እኛ ዘረኝነትን መጸየፍ አለብን፣ የጥምቀት ልጆች እና ለዘረኛ የሚታዘዝ ሁሉ ለአጋንንት የሚታዘዝ ነው። እንደው አንድ ጳጳስ ቢገኝ የሚያወግዝልን ለዘረኛ ስርዓት ታዞ ሌላ ሰው የሚገልሰው በሙሉ የተወገዘ ይሁን የሚል የተወገዘ ነው። እነሱ ባይሉትም በመጽሐፍ የተባለ ነው። ውጉዝ ነው። ግን ሰው ከሃይማኖት ስለራቀ ስለማያውቀው ቢያስታውሱልን ለማለት ነው። ቢያስታውሱልን፣ የዘር ፓርቲ ሁሉ የተወገዘ ነው። እኛ ዘራችን ክርስቶስ ነው። የተጠመቀ የዘር ፓርቲ ውስጥ ያሉ ሁሉ የተወገዘ ነው። የተጠመቀ ሌላ ወንድሙን የሚገል ሁሉ የተወገዘ ነው እያለ ቢያስታውስልን ምን አለ? ጳጳሱ ይ በእርሶ ጊዜ ቤተክርስቲያን ተመችቷታል እያለ በሆዱ ወድቆ ይኖራል። በሆዱ የወደቀ በስልጣኑ ከፍ ብሎ፣ በብስናው ከፍ ብሎ፣ በክነቱ ከፍ ብሎ ከፍ ካለው አምላክ ስልጣን ከወሰደ በኋላ በሆዱ ወደ ታች ወደ ቁልቁል ወደ ጉድጓድ የወደቀ እውነት የሚናገር ሰው የጠፋበት የእግዚአብሔር አይን ተብሎ የጠፉ ነው እንጂ ይሄ ጦርነት አይካሄድም ነበር። በክርስቲያን ቃታ አይሳብም ነበር ክርስቲያን የሚተኩሰውም የሚሞተው የሚገለውም ስለ እውነት ነው ታቦት ይዞ የዘመተው እንደዛ ነው እንዴት ሰው ከአብይ ጋር ይዘምታል ከምን ጋስስ ይዘመታል ከሀገርን ትውልድን ለማዳን ነዋ አየ ከሆድ በላይ ስትሆን ሄደ ትሞታለህ አሁን ወደብ ነው ብላ ወደብ ሆድ ነው ያስገነጠልከው ራስነ እሱን ህገ መንግስት ነው የተሸከምከው ለምንድነው ሄደ የምትሞተው የኤርትራ ወንድም ለምን ትገለዋለህ ሕገ መንግስትህን ሰርዘ ሰው ሆነ ተዋህደ በጊዜ ብዛት በስራ በፍቅር በጋራ ጥቅም በእውነት ለዛውም እንደ እቃ በምዕራዋን እጅ ተይዘ ከመጋጨት ራስህን ሆነ ቆመ መገናኘት ራስህን ሆነ ቆመ መገናኘት እና ግጭቱ አይቀርም። ማስቀረት የሚችለው እነዚህን እቃዎች በእጁ የያዘው ክፍል ነው። እነሱን እንግዲህ እንከታተላለን። ስሜታቸው እንጂ በራሳችን አናዝም፣ በራሳችን አናዝም እቃ ነን።